የመጣውት ከገላን ኮንዶሚኒየም ከዚያው አዲስ አበባ ነው እና የሆነልኝ ድንቅ ነው። እኔ እዚህ እድል አግኝቼ መቆሜ ራሱ ድንቅ ነው ለእኔ፣ እግዚአብሔር ይመስገን። እግዚአብሔርን አመስግኑልኝ። እግዚአብሔር ሲሆን እኔ የሆነልኝ የዛሬ ሶስት ወር አካባቢ ነበር የመጣሁት። የወታደር ሚስት ላይ ባለቤቴ የወታደር ነው እና ከካምፕ መከላከያ ነበር የምኖረው ወደ ቃሊት አካባቢ። እዛ እሱ የለም ተብዬ ከካምፕ ወጣሁ። ከካምፕ ከወጣሁ በኋላ ምድረ በዳ ላይ ቁጭ አልኩኝ። አራት አራተኛ ነው ሄድች ቤት ክራይ መክፈያ የለም። በምድረ በዳ ላይ ምንም ነገር የለኝም ቁጭ አልኩ። እግዚአብሔር በቃ መልካም ነው፣ እሱ ብዙ ቃል አለኝ እሱ ለቃሉ ታማኝ ነው ብዬ በእግዚአብሔር ፊት ስመላለስ፣ ከዛ በፊት ሳልወልድ በፊትም እግዚአብሔር ሲከፍልልኝ ሲከፍልልኝ የሰዎችን እያስነሳ መጨረሻ፣ ሰው ያው በሰው መደገፍ ትንሽ እንትን ይላል፣ እግዚአብሔር መደገፍ ይበልጣል። መጨረሻ እሱ እንትን ሲ ልብኝ መልሼ አቆም እና መለጣ ወደዚህ በዚህ ቤት ብዙ ነገር ሆኖልኛል። መጥቼ ብዙ ቀን እዚህ እየተንቀጠቀጥኩ በቃ ነጥቼ የእግዚአብሔር ሰው ጎዳና ልወጣ ነው። ሶስት ወር ቤት ክራይ ተይዣለሁ አልከፈልኩም እና እሷ ከሳኛለች። በወረዳ 12 እና በፖሊስ ኮሚኒቲ እየተከሰስኩ፣ እሺ እከፍላለሁ፣ ጌታዬን ታምኜ እከፍላለሁ። ላታለሁ አውቃለሁ፣ ብር አላት እሷ። አዎ በቃ ትታሰር ተብዬ፣ በዚህ መጨረሻ ላይ በቃ መጨረሻ ሆኖ ነው የመጣሁት ወደዚህ መጥቼ እዚህ የእግዚአብሔር ሰው ካገኘሁት በኋላ ፓስተር ፓስተር ጎዳና አልወጣ ነው ስለ አትወጭም እጅና እዛ ተሰለፍ ያለኝና ይሄ ፕሮፌት ነቢይ ሄኖክ ግርማ የጸለይበት ሰው ልጅ ሄድኩ። ይሄ ኦይል ሲስተርም ከኔ ታላቅ ያለች ቤሩት እሷም አቆመች። በቃ ሁሉም ሸሸ ከኔ አላቅም። እግዚአብሔር ክብር ሊገልጥበት ነው መሰለኝ። በኋላ እሷም ይሄ ኦይል የፕሮፌት ነቢይ ሄኖክ ግርማ አምላክ እንተ ተአምራት ስታደርግ አይቻለሁ፣ በብዙ ምስክርነት ማይቻለሁ። ለእኔም ይሆንልኛል፣ አንድ ቀን ደግሞ አግኝቼ መሰክራለሁ። እዛች መድረክ ወጥቼ እድልን አግኝቼ መሰክራለሁ ያልኩባት ቀን ነበረች። ዛሬ ዛሬ ቀን ግን እድለኛ ሁኜ እዚህ ቆምኩ እና ይህንወይል የአልማዝ ነው የምትባለው እህቴ፣ ታላቅ እህቴ በጌታ በኢየሱስም የነቢዩ ሄኖክ ግርማ አምላክ አሁን ትደውላለች እያልኩ ሮጫውት ረጨሁትና እሷ አልቆየችም። ተጨንቄ አለውና ስላንቺ ብር ልኬልሽ አለው ተጨንቄ ነው በቃ እንቅልፍም ነሳኝ የሆነ ነገር ብላ እዛን ሃያ ስምንት ሺህ ላከችልኝ ቤት ኪራዩ በፊት ይቅርታ በፊት የተከፈለልኝ በእግዚአብሔር ሰው ነው እግዚአብሔር ያስነሳልኝ ገባሁና ኦይሉን ረጫውት ቤቱ ይሄ ነብዬ ነው ግርማ አምላካችን የሚመስል ቤት እኔ አልፈልግም ሌላ ቤት ትሰጠኛለህ አምላኬ ትልቅ አምላክነት ታስወጣኛለህ ብዬ ረጫውት የሆነ ቸርች ሄጄ ስካፈል ሰው አስነሳልኝ እግዚአብሔር እና ሶስት ወር ቤት ክራይ ተከፈለልኝ ያኔ 15 ሺ ሰጠኝ መልሶ ሁለት ወር አከፍለው ሊያቆም ሲል ደግሞ ማን ተነሳልኝ እግዚአብሔር እውነት አመስግኑልኝ እስከ ቤቴ ድረስ ነገስታት ነው የተጎበኘሁት። በነገስታት ቤቴ ፍለጋ ገላን ለገላን ገላን በቀየት ጋ ነው ሰላም ሆቴል ሰላም ህንፃ እያልኩ በምልክት እኔ ከፊት ከፊት እሄዳለሁ እያልኩ በነገስታት ተጎበኘሁ። መጨረሻ 12 ሺ ከነ ክችኑ ነው ቤት ጌታ እየሰጠኝ የነብዬ ነው ግርማ አምላክ እያልኩ ነው ይህ ምርጫው ኢትን ኦይል በጣም ዋጋ ያለ እውነት መንፈስ ቅዱስ ያረፈበት ያለበት ትልቅ ተአምራትን የሚያደርገው ኦይል ነው። ይህን ኦይል እውነት ተጠቀሙ ነው የምላችሁ። እኔ ይህን ኦይል ነው በቃ በዚህ ኦይል ነው የሆነልኝ፣ የነቢዬ ሄኖክ ግርማ አምላክ እያልኩ ባለፈው በቃ ለእኔ ራሴ ይህል ምስክ የሆንብኝ ቤት ውስጥ መጡ አዩኝ። እዚህ ነው ምትኖር? አራት ልጆች ይሸሻ ክችን የት ነው? ክችን የለኝም። የት ነው ኩሽናሽ? ምንም የለኝም ኩሽና። ምጣድሽ እዚህ ስቶፍ እዚህ እዚህ አልጋ እዚህ ሁሉም ነገር አውቃ ውጭ ነው፣ ግራውንድ ውስጥ ነው እንትን ያስቀምጥኩት ግማሹን። በይ በአሁኑ ሶስት ቀን ውስጥ ቤት ፈልጊና፣ በቃ የተባለ ዋጋ ጓዳ፣ እንትን ምኝታ ክፍልና ሳሎን ተከራይተሽ አስታውቀኝ ተብዬ ተደወለልኝ። አሁን 1200 ትልቅ ቤት ጌታ ሆኝ እያልኩ የነብዩ ሄኖክ ግርማ አምላክ እያልኩ እያመሰገንኩ ነው። ይህን ሆነልኝ፣ እግዚአብሔርን አመስግኑልኝ። ቀላል አይደለም። ለእኔ ሆነልኝ፣ ትልቅ ተአምራት ነው ይሄ። ጌታ ይባረ አሁን ክራይ ቤት ውስጥ ነው የገባሽው። በጌታ በኢየሱስ ክርስቶስ የራስሽ የሆነ ቤት አሜን፣ ይዘሽ እዚህ መስክሪ። አሜን፣ አሜን። ልጆችን በብዙ በረከት አሳድግ። አሜን። በዘመንሽ ሁሉ አይጉደልሽ። አሜን። አትጪ ይሁን አለ ሆነ። አሜን፣ አሜን። ለባለቤቴ በጌታ በኢየሱስም ጠርቼዋለሁ። አሜን፣ ተባረጊ። እኔ ሀይማኖት መጣ ሰው እባላለሁ። የጄፒኤስ ማሚ ነኝ። እንግዲህ አጨብጭቡ። ጌታ ለእኛ በጣም ብዙ ነገር አድርጎልናል። በጣም ብዙ ብዙ ብዙ በቃ ተነግሮ የማያልቅ ገና አሁን የምመሰክረው ስለ እኛ ሳይሆን ጎረቤት ነበረችኝ፣ አለችኝ። አሁንም ማለት ነው እሷ እርጉዝ ሆና በጣም እንትን ትላለች። እኛ እዛ ሰፈር እንደገባን እርጉዝ ነበረችና ትወልዳለች ብሎ ሆስፒታል ገብታ ሞተባት። ሞተባት ማለት ሁለተኛ ጊዜ ማለት ነው። እኔ ሰማሁኝ ሲያወሩ፣ ለዛው እኮ ጴንጤ ጤናት ልጇ ሞተ ምናምን ሲሉ በጣም ቆጨኝ። ወይኔ ጌታ ወይ እንዴት በቃ አንተን እያመለከች ልጇ እንዴት ይሞታል? ብየ በጣም ቆጭቶኝ ነበር። ከዛ ቆይታ አረገዘች አረገዘች እና በቃ ክትትል ምናምንም መሄድ ብዙም አትፈልግም፣ ከሰው ትደበቃለች። እኛም በቃ ብዙ እንትን ስንላት እንዴት ነው ነቢያት ብዙ የማይቀበሉ ሰዎች አሉ። እኔ ደግሞ ነቢያትን በጣም ወዳለሁ። በቃ በ የነቢያት አገልግሎት እኔ በጣም ነው ደስ የሚለኝ ከዛ ነገርኳት ነገርኳት ሰኞ እዚህ ላመጣት ማለት ነው። ነግሪያት ቀጥረኝ፣ እዛ ቆሜ ጠብቂያት ጠብቂያት፣ በቃ ፀሐይ ገደለኝ ሞላ ቤቱ ራሱ። ከዛ ተመልሼ መጥቼ ጸልዬ ሄድኩኝ። በቃ እኔን ስታይ እየሸሸች ነበር። ዝም አልኳት። የሆነ ጊዜ በጣም አበጠች አባበጠች። ይሄ እጆቿን ብታይ ፕሮፌት ሚፈነዳ ነው የሚመስለው። ከዛ ባሏ ሲለምናት ጸሎት ቤት እምቢ አለች። ሁሉ ነገር እምቢ ያለች እንደዚያ አዙሯት በእኛ በርግ አመጣት። እሱ ከዛ አመጣትና እዚህ እንግባ፣ እሷ ጋር እስኪ እንግባ ብሎ ይዟት ገባ ህ አብጣለች። እግሯን ብታየው እጇን ብታየው በቃ በጥብጥብ ላይ ፊቷ ሆዷ ታስፈራሃለች በጣም ከዛ እኔ አለኝ የደም ግፊት መለኪያ። ከዛ አስቀመጥኳትና እስኪ ልለካሽ አልኳት። ከዛ እሺ አለች። ለካኋት ስለካት መቶ ሰማንያ በመቶ ስልሳ ነው እኔ ግን በጣም እኔም ደነገጥኩና ግን ለመንገር ከበደኝ ከዛ ቀንሽ ዝም ብዬ የላይኛውን መቶ አርባ አልኩትና የታችኛውን መቶ ሀያ ነው፣ ችግር የለውም ምናምን አልኳት። ከዛ ልጸልልሽ በቃ። የፕሮፌት አለ እኛ ቤት በቃ ዘይት አይጠፋም። ከዛ የፕሮፌት ዘይት አለ አመጣሁና ከራሷ ጀምሬ እየቀባሁኝ ምንድን ነው የሚለው ዘይቱ በጠላት አትበለጥም ነው ስለዚህ በጠላት ጌታ ሆይ ዳግም ለሶስተኛ ጊዜ በጠላትማ እኛ እያለን እኛ ባለንበት በጠላትማ አትበላም፣ በቃ ጌታ ሆይ ብዬ በጣም እየቀበኋት ሆዷን እጇን ምናምኗን ሁሉ ቀብቻ ጸለይኩላት። ሰኞ ቀጠሯለኝ እሄዳለሁ አለች። ጸልጌላት ደም ግፊት መለኪያውንም ሰጠሁት ለባሏ። በቃ እስኪ ማታ ደግሞ ለካት ብዬ ሰጠሁት። ቤት ገብቶ ቆይቶ ሲለካት በጣም ወርዷል። ወረደላት ክብር ለጌታ ወረደላት። ያው እንግዲህ ሁለት ልጅ አታለች አንድ ብቻ ሴት ልጅ አለች፣ አመጀመሪያ የወለደችው። አሁን ለሶስተኛው በቃ በጣም በፍርሃት ውስጥ ናቸው። ግን እኔ ነገርኩት ለባሏ አትፍራ፣ በቃ በፍጹም ይሄ ዘይት በጠላት አትበለጥም ነው የሚለው። ጠላት ዳግም አያስለቅሳችሁም፣ ዳግም ልጅ አታጡም። በቃ አልኩና ነገርኩት። ከዛ ሄደች ሆስፒታል ሲሄድ ሞር በጣም ቀንሷል። ዘይቱንም ቀንሽ የሰጠቻቸው ነበር። በጣም ቀንሷል። በቃ ግቢ ያሏት መውለድ አለብሽ ተባለች። በኦፕሬሽን ወለደች። እኔ ያው ስለ እንትን ስለማይቀበሉ አስፈቅጃት ነው እመሰክራለሁ። እኔ በፍጹም በቃ ይሄንን የጌታ ድንቅ ነገር ነው የሆነልሽ። ስለዚህ አንቺ ባት መሰክሪ እኔ ልመስክር አልኳት። እሺ መስክር ያለችኝ። አሁን አንድ አመት ሆኗታል ልጇ። ክብር ለጌታ ሁላችንም ጄፒኤሶች ባለንበት ለማንም መድኃኒት ነን። ባለንበት ደግሞ የፕሮፌት አምባሳደሮች ነን። በቃ ማስመለጥ እንችላለን። ኢየሱስ ጌታ ይህ ሆኗል። ክብር ለጌታ። ማምዬ ኑር ልኝ የማለግ ሰው የደስታ እንባለው ከዚህ በፊት መጥቼ መስክሬ ነበረ። ኦኬ በስራ ምክንያት እዛ ስራ ቦታ እንትን ብለውኝ መስክሬ፣ ከዛ በውሃ ነው ኮምፒውተርም ላይ ረጭቼ ብዬ መስክሬ፣ አኖኝቲኝ ተሰጥቶኛል። አስታወስኩ። አሁን ደግሞ የሆነልኝ ማለት ነው። ክብር ለእግዚአብሔር። እግዚአብሔር ረድቶኝ ዛሬ ደረሱ። የዛሬ ሳምንት መጥቼ እመሰክር አለውን ብዬ ነበረ ሰይጣን ግን እቅዱፍ ከሸፈ። የዛሬ ሳምንት ወጥቼ አሞኝ መንገድ ላይ ሕክምና ማነስ ብሎ ሆስፒታል ውዬ ነው ወደ ቤት የገባሁት። እግዚአብሔር ግን ቀደመ። አሜን። ምንድን ነው የሆነው? ባለፈው በአኖይንቲንግ የተሰጠኝ ማለት ነው ወንድሜ ድንገተኛ እቃ ግቢ ውስጥ ጭኖ ገብቶ በባጃጅ ከጉልበቱ በታች ሴጣን ያመጣው ሞት ነበር። እግዚአብሔር ቀደመና ግጭት ሆነ። ምንድን ነው ከጉልበቱ በታች አጥንቶ አልተጎዳም፣ ስጋው ተቦጫጨቀ እና ወጣ። ክፍለ ሀገር ነው እሱ ያለው። እኔ እዚህ ስትመጡ ቅባቱ አይቅለልባችሁ፣ አይቅለልባችሁ። በእውነት እዚህ ስለምታገኙ ፕሮፌትን አይቅለልባችሁ። ለእኔ ውድ ነው። እግዚአብሔር የሰጠው እንቁ ማለት ነው። እኔ ቤቴ ሆኜ እኔ ቤቴ ሆኜን በእምነት ራሴ ተቀባ እግሬ የራሴን ከጉልበት በታች ቀባው። ወንድሜ ደረቀለ ዳነ፣ በእውነት ዳነ። አንቺ ራስሽ ላይ ቀብተሽ ጸለሽ፣ እሱ እዛ ተፈወሰ ተፈወሰ። ከዛ አዲሱ አመት ላይ የመውረስ አመት ተብሎ እስቲከር ሲሰጠን ነበር። እኔም ወሰድኩ ባለቤቴም ወሰደ። ከዛ ይዤ ወደ ቤት ሄድኩኝ። ወንድሜ አጋጣሚ በዛ መሃል ወንድሜ የመጨረሻ ልጅ ነው። የስራ ሰው ነው። በጌታ ነው። ከዛ ስራ እየሰራ እሱ በማያውቀው ነገር መኪና ልፈትሽ ሲወጣ እቃ ደብቆ ከተውበታል። ከዛ ተባባሪ ብለው ጥበቃዎቹም አይተዋል። ተባባሪ ብሎ ከስራ አባረሩት። እኔ ግን ያላረኩትን አድርጌ አለሁ አልልም አለ። ከዛ በዛ መሀል፣ እዚህ መጥቼ ስጸልይ አሜን ብዬ፣ እኔ ቲቪም ላይ ይሁን ኮምፒውተር ላይ ይሁን ዩቱብም ይሁን ባገኘውት አሜን ላለሁ እቀበላለሁ እሰንቃለሁ፣ ለራሴ ከዛ እግዚአብሔር ፈርዶለት ነፃ ወጥቶ የአገልግሎት ከፍለው አሁን ሶስት አራት ቦታ አማርጦ አሁን ሀያ አምስት ሺህ ብር ቅጥረኛ ነው። በዚያ አላበቃ አኖይንቲንግ የተሰጠኝን በየቀኑ ትምህርት ቤት ልጆቹም ሲወጡ፣ ለራሴም ቀንሼ ይዤ እወጣለሁ። ከዛ ሰይጣን ምን ያደርጋል? ግቢ ውስጥ ማታ ላይ ነበር፣ ወደ አንድ ሰዓት አካባቢ ሁለተኛ ልጄ ነው፣ አምስት አመቱ ነው። ወጣ እኔ አላየሁትም። ከዛ ወይኔ ልጄ ድምፁ ጠፋ ብዬ ስወጣ ኤሌክትሪክ ወደ ሰው ቤት የሚሄድ መስመር ነው። አህዛቦች ቀድመዋል። ልጅቷ ይዛ ሄዳለች። ልጄን ለመድረስ ብዬ ሲሄድ አንድ እርምጃ ሲቀን ማብራቱ እንዲ ኬብሉ እንዳለ ወረደ። ጌታ ሆ የነቢ ሄኖ ካምላክ ያልከው እንዲህ አይደለም። ማለት ለእኔ ሳይሆን ለልጄን ያሰብኩት አንድ እርምጃ በቀረው መሀል አንደኛው ወደኋላ፣ አንደኛው ወደፊት ወደቀ። ኤሌክትሪኩ ፓውሩ ኢየሱስ ጌታ አሜን። ከዛ በመቀጠል አሁን ሁለት ጊዜ ጨነገፈብኝ። ሶስተኛ ልጄ ነው ፈልግ ያለው ጨነገፈ። ከዛ እመጣለሁ ስን ነገሮቹ አልተመቻችሁም፣ ስራ ቦታም አልፈቀዱልኝም። ጨነገፈ ከዛ፣ ሁሌ አንቺ አሜንት ያለሽ አለ። አምስት አመቱ ልጄ፣ ለካ እሱ እያነቃኝ ነው። ሁሌ አሜን እያልሽ። እውነቴን ነው፣ እኛ ቤት እነሱ ከመጡ ይቀይራሉ፣ እንጂ እኔ ባገኘውት ባለው ሰዓት ስራም ብሰራ በጆሮዬ አሜን እላለሁ። የማንም ይሁን አሜን፣ ምስክርነትም አሜን እላለሁ። ከዛ ሁሌ አሜን እያልሽ በቃ ይሄ አሜን ሆድሽ ውስጥ አሜን ናት ያለችው፣ አለኝ ልጄ። ጌታ ምስክሬ። ከዛ በስንተኛው ቀን ተኝቼ በህልሜ እርጉዝ ነሽ፣ ሴት ልጅ ናት፣ እርጉዝ ነሽ አለ። ከዛ አሀ ልጄ ያለው ነገር እውነቱን ነው ነቀው ማለት ነው ብዬ ሐኪም ቤት ሄድኩ። ሴት ሁለት ወር ከምናምን አሉ። ባለፈው ለአገልግሎት ውጪ ወጥተ ስለነበረ ስላልነበርክ አልመሰክርም ብዬ ተመልሼ ሄድኩኝ። አሁን ሶስተኛ ወሬን እዣለሁ። ክብር ለኢየሱስ። በኢየሱስ ክርስቶስ ስም አሜንን አቅፈሻት ነኝ አሜን። ይሁን አለ ሆነ። ጌታ ይባረ። አሜን ይህንም ቪዲዮ እስከ መጨረሻው ስለተከታተላችሁት እናመሰግናለን።